የቤተ ፋጌ ቤተ ክርስቲያን የመሰረተ ድንጋይ አስቀመጠች። ባልደረባችን ቤተልሔም ደረጄ ተጨማሪ አላት። ሰላም ጤና ይስጥልኝ የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን፣ አሁን የምንገኘው በቤተ ፋጌ አለም አቀፍ ቤተ ክርስቲያን ነው። እንግዲህ ዛሬ የተገኘንበት ዋነኛው ምክንያት እንግዲህ የመሰረተ ድንጋይ እቺ ቤተ ክርስቲያን በዛሬው ቀን ጥቅምት ስምንት ቀን 2018 ዓ ም ታስቀምጣለች ማለት ነው። በዚህ መርሃ ግብር ላይ እንግዲህ የተለያዩ ጥሪ የተደረገላቸው እንግዶችና የካውንስሉ መሪዎች እንደሚገኙ ቀደም ብለን ማወቅ ችለናል። እንግዲህ መርሃግብሩን የምናስቃኛችሁ ነው የምንሆነው ተከታተሉ። የቤተ ፋጌ አለም አቀፍ ቤተ ክርስቲያን የአዲሱን የህንፃ ግንባታ የመሰረተ ድንጋይ አስቀምጣለች። የፕሮግራሙ ማስጀመሪያ በጸሎትና በአምልኮ የተጀመረ ሲሆን በመርሐ ግብሩም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የካውንስሉ ጠቅላይ ጸሐፊ ቄስ ደረጄ ጀምበሩ፣ የጽሕፈት ቤት ኃላፊ መጋቢ ጌትነት ለማ፣ የቤተ ክርስቲያን መሪዎች፣ ጥሪ የተደረገላቸው ተጋባዥ እንግዶች ተገኝተዋል። የቤተ ክርስቲያኒቱ ባለራዕይ የሆኑት ነቢይ መስፍን በሹ እንደገለጹትም ቤተ ክርስቲያኗ ይህን ቦታ ለማግኘት በብዙ ፈተና ውስጥ እንዳለፈች በመግለጽ በነገር ሁሉ የረዳቸውን እግዚአብሔርን አመስግነው ቤተ ክርስቲያኗ ለማገልገል የሚያስችላትን የራሷን የአምልኮ ስፍራ ለመገንባት እየተዘጋጀች መሆኑንና በዚህም አገልግሎት ሁሉም የበኩሉን እንዲወጣ አስታውቀዋል። በዚህ ውስጥ ከጎናቸው የነበሩትንም በሙሉ አመስግነዋል። የካውንስሉ ጠቅላይ ጸሐፊ ቄስ ደረጄ ጀምበሩ በመገኘት እንኳን ደስ አላችሁ በማለት ሐጌ ምዕራፍ አንድ ቁጥር ስምንት ላይ ያለውን የእግዚአብሔርን ቃል በማንበብ ጸሎት አድርገዋል። ጠቅላይ ጸሐፊ አክለው የምናደርገውን ሁሉ ኢየሱስን ለማሳየት እና በጥንቃቄ መልኩ መሆን አለበት በት ሲሉ አባታዊ ምክራቸውን ለግሰዋል። መጪው ዘመን ኢየሱስ ክርስቶስ በየሰፈሩ የሚመለክበት የሚዘመርለት የምናከብርበት ዘመን ይሆናል። ከምንም ተነስተን እዚህ ከደረስን ከዚህ ተነስተን ኢየሱስን ይዘን የማንደርስበት ጫፍ የለም። ከኢትዮጵያ ወጥቶ ወንጌል በአፍሪካ ይሰበካል። አሜን። ይሄን ደግሞ ይሆናል። እግዚአብሔር የተባረከ ይሁን። የካውንስሉ የጽሕፈት ቤት ኃላፊ መጋቢ ጌትነት ለማ ባደረጉት ንግግር እግዚአብሔር እንዲ አይነት እድል ሲሰጠን ምንድን ነው አላማው ብለን ልንጠይቅ ይገባል፣ አላማው ወንጌል ነው። የሀገር ሰላም የቤተ ክርስቲያን ሰላምና በረከት ንጽሁን ወንጌል በመስበክ ማስቀጠል ይቻላል ብለው ይህ የህንፃ ግንባታ የሁላችንም ነው፣ ስለዚህ ተረባርበን እንስራ፣ እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከጎናችሁ ነን ያሉ ሲሆን በትጋት ስራችሁን ስሩ ሲሉ ተናግረዋል። በዚህ ጉዳይ ላይ አሻራችሁን ልታስቀምጡ ልናስቀምጥ ይገባል ብዬ አስባለሁ። ልንደግፋቸው ይገባል። በእውቀታችሁ፣ በገንዘባችሁ፣ በምትችሉት ሁሉ አቅም ለፈቀደ ሁሉ ከጎናቸው ልትቆሙ፣ ልታበረታቷቸው፣ ልትደግፏቸው ይገባል። ቤተ ክርስቲያኗ ላለፉት ስድስት አመታት በቤት ክራይ ውስጥ እያገለገለች ሲሆን በአሁኑ ወቅትም በተሰጣት በአምስት ሺህ ካሬ ሜትር መሬት ላይ ያረፈ አዲሱን ህንፃ እንደምትገነባ ተገልጿል ቤተ ክርስቲያኒቱም የአምልኮ ስፍራዋን በጥቂት ወራት ሰርታ ለማጠናቀቅ ማሰቧን ተናግራለች ይህ ለማስቻል የቤተ ክርስቲያን አባላትን ጨምሮ ወንጌላውያን ለዚህ ታላቅ ግንባታ በጊዜ በገንዘብና በጸሎት ድጋፍ እንዲሰጡ ጥሪ አቅርባለች አመሰግናለሁ ዛሬ በዚህ በቤተ ፋጌ ዓለም አቀፍ ቤተክርስቲያን የተገኘ ነው። ቤተክርስቲያኒቱ ከመንግስት በተሰጣት ቦታ ላይ ከዚህ ከኋላ የሚታየውን የስርዓተ አምልኮ ማስፈጸሚያ ህንፃ ለመስራት የመሰረት ድንጋይ የማስቀመጥ ስነ ስርዓት ላይ ነው የተገኘ ነው። እንደ ኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ቤተክርስቲያኒቱ ይህን ቦታ እንድታገኝ የድጋፍ ደብዳቤዎችን ከመጻፍ በኋላም ደግሞ ከቦታው ጋር ተያይዞ የተነሱ አንዳንድ ጥያቄዎች እንዲመለሱላቸው ከሚመለከታቸው መንግስት አካላት ጋር በቅርበት በመነጋገር አስፈላጊውን ድጋፍ ስናደርግላቸው ቆይተናል። በዚሁም ይሄ ሁኔታ እንደዚህ አልቆላቸው ዛሬ መሰረተ ድንጋይ በመቀመጡ ለቤተ ክርስቲያኒቱ ምእመናኖች፣ አገልጋዮች፣ መሪዎች እንዲሁም ዛሬ በዚህ ለተገኛችው የአብያተ ክርስቲያናት ህብረት መሪዎች የካውንስሉ አባላት ሁሉ እግዚአብሔር ይባርካችሁ። እንደዚህ መተባበር፣ መደጋገፍ፣ መያዝ ያስፈልጋል የሚል መልእክቴን እያስተላለፍኩኝ ይህንን ህንጻ እንድንሰራ እንግዲህ እግዚአብሔር እድል ከሰጠንና በዚህ ስፍራ እንድናመልክ እግዚአብሔር ይህን እድል ከሰጠን የመጀመሪያው ይህን አጋጣሚ በመጠቀም ወንጌልን ላላመኑ ሰዎች በመስበክ ክርስቶስን ለሰዎች በማሳየት በዚህ ስፍራ ላይ ያልተበረዘን ወንጌል በመስበክ በማስተማር ሰዎች ወደ እግዚአብሔር መንግስት እንዲጨመሩ ልንሰራ ልናገለግልበት ይገባል ይህንን ቦታ እግዚአብሔር ለቤተ ክርስቲያኒቱ ሲያመቻችላት እንድታገኝ እድል ሰጥ ዋናው ነገር ወንጌል በዚህ ስፍራ እንዲሰበክ ነው የክርስቶስ ወንጌል የእግዚአብሔር ቃል በዚህ ስፍራ እንዲሰበክ ነው ይህ መጀመሪያው ነው ሌላው ያመኑ ሰዎች ደቀ መዛሙርት የክርስቶስ ተከታዮች እንዲሆኑ ደግሞ ማስተማር፣ ማብቃት፣ ክርስቶስን ማሳየት ያስፈልጋል። በዚህ አካባቢ እንግዲህ የተለያየ ማህበረሰብ አለ። በዚህ ማህበረሰብ መካከልም ስንኖር ብርሃኑ ነንጫው ሁነን ከማህበረሰቡ ጋር ተስማምተን የክርስቶስን ፍቅር ለእነሱ እያሳየን የተቸገሩ ሰዎችን እየረዳን እያገዘን በዚህ ስፍራ ላይ ትክክለኛውን ወንጌል እውነተኛውን ወንጌል እየሰበክን እያስተማርን ልናገለግል ይገባል እላለሁ። ከዚህ በተጨማሪ ህንፃውን ለመስራት የምእመናን ድጋፍ እጅጉን አስፈላጊ ነው። በመሆኑም መላው በገና በመላው ዓለም የምትገኝ የወንጌል አማኞች ቤተ ክርስቲያኒቷ በምታደርግላቸው ጥሪ መሰረት ይህንን ህንፃ በዚህ ስፍራ ለማቆም አቅማችሁን ሁሉ በእውቀታችሁም በገንዘባችሁም ድጋፍ እንድታደርጉላቸው በሀገር ውስጥም በመላው ዓለም ለምትገኙ ወንጌል አማኞች መልእክቴን እንዲሁ አስተላልፋለሁ። ሌሎች ደግሞ ቦታ ወስዳችሁ እንደዚህ እንቅስቃሴ ያልጀመራችሁ ሁላችሁም ህዝቡ ከእናንተ ጋር አለ፣ እግዚአብሔር ከእናንተ ጋር አለ። በርቱ ልንላችሁ እንፈልጋለን። እንደ ካውንስል ሁላችሁንም እናበረታታችኋለን። በጅምር ላይ ያላችሁም ጀምራችሁ ያላችሁም ህዝቡም ከጎናችሁ እንዲቆም መልእክታችን እናስተላልፋለን። ያልጀመራችሁን ቦታ ወስዳችሁ አጥራችሁ ያስቀመጣችሁ ሁላችሁም እንድትጀምሩ ስራው የእግዚአብሔር ነው። ወርቁን ብሩን በእግዚአብሔር ዘንድ አለ። ስለዚህ እግዚአብሔርን ታምናችሁ እንደዚህ እንድትጀምሩ እንድትበረታቱ፣ የእግዚአብሔር ሰዎችም ከጎናችሁ እንድትቆሙ መልእክቴ ያስተላልፋለሁ። አመሰግናለሁ። ነብይ መስፍን በሹ ይባላሉ። የቤተፋጌ የዓለም አቀፍ ቤተ ክርስቲያን ባለራዕይና እንደዚህ ባለ አደራ ዛሬ በዚህ በቤተፋጌ ዓለም አቀፍ ቤተክርስቲያን ቅጥር ግቢ ውስጥ ከመንግስት በተቀበልነው መሬት ላይ የመሰረተ ድንጋይ እየጣል የምስጋና ፕሮግራም እያደረግን ነው። ይህንን ቦታ ለማግኘት እግዚአብሔር አምላክ በዚህ ከተማ ውስጥ ላሉ ለክብርት ከንቲባዋ አዳነች አቤቤ እንደዚሁም ደግሞ ለንፋስ ስልክ ላፍቶ ክፍለ ከተማ ኃላፊዎችና እንደዚሁ ለወረዳ መሪዎችና ሰራተኞች እንደዚሁ የጸጥታ አካል ለንፋስ ስልክ ላፍቶ ኮሚሽነር ሽመልስን ቴንኪዩ ማለት እወዳለሁ። በዚህ ስፍራ ላይ እግዚአብሔር ረድቶን በብዙ ውጣ ውረድ ቤተክርስቲያናችን ለአምስት አመታት በላይ በቄራ ጎፋ በክራይ ቤት ስናገለግል ቆይተናል ሰንብተናል። እግዚአብሔር ረድቶን መንግስት በሰጠን ኦፖርቹኒቲ ይህንን ትልቅ የአምልኮ ስፍራ ከ3000 ካሬ በላይ በዚህ በጀርመን ቄራ ጎፋ ላይ ዛሬ የመሰረተ ድንጋይ ጥለናል። በዚህ ቲቪ እንዲሁ የምትመለከቱ በዚህ ስፍራ ላይ እግዚአብሔር ብዙ ሰዎችን ከአጋንንት ስራት ነጻ እያወጣ ብዙ ደግሞ በጨለማ ያሉ ሰዎች በመቶዎች የሚቆጠሩ ወደ ጌታ ኢየሱስ መንግስት የሚፈልሱበት ስፍራ ነው። እግዚአብሔር ዛሬ ረድቶን ትላልቅ ተቋማት፣ መሪዎች፣ ፓስተሮች፣ የመንግስት አካላት በመገኘት ይህንን የመሰረተ ድንጋይ ጥለናል የሰማይ አምላክ እግዚአብሔር ያከናውንልናል ከዚህ በኋላ ቤተ ክርስቲያናችን በዚህ ስፍራ ላይ አምልኳን የምትቀጥል ወይም አምልኳን የምታካሄድ ይሆናል ጌታ ቢረዳን ከኔ በስተጀርባ የምታዩት ይህ ዲዛይን ከ300 እስከ 400 ሚሊዮን የሚጨርስ ሀፊ ስቴዲየም ትልቅ ህንፃ የምንገነባው ጌታ ኢየሱስ ክርስቶስ እንደሚረዳን እናምናለን የሰማይ አምላክ እግዚአብሔር ይባርካችሁ ተባረኩ ወደ ተመልካቾቻችን የቤተፋጌ አለም አቀፍ ቤተክርስቲያን እንግዲህ ጥቅምት 8 2018 ዓ ም የመሰረት ድንጋያን አስቀምጣለች። እንግዲህ ቀጣይ እንግዲህ በምን አይነት ሁኔታ ህንፃው እንደሚገነባ በዚህ መርሃ ግብር ላይ የተለያዩ ማብራሪያዎች ተሰጥተዋል ማለት ነው። የካውንስሉ አመራሮች ደግሞ መሪዎች እንግዲህ በመገኘት የተሰማቸውን ደስታ በመግለጽ እንግዲህ ለስራው ተግተው መስራት እንዳለባቸው የተለያዩ መልክቶችን በዚህ መርሃ ግብር ላይ ያስተላልፋሉ። ከሌሎች ተቋማት የተወከሉ የተለያዩ መሪዎች የቤተክርስቲያን አገልጋዮች እንዲሁም ደግሞ ጥሪ የተደረገላቸው ተጋባዥ እንግዶች ከሀገር ውስጥና ከውጭ ሀገር በዚህ መርሃ ግብር ላይ ተገኝተዋል ማለት ነው።